አህመድ ሁሴን በቤንሻንጉል ጉሙዝ ክልል ሰርጋያሀ አካባቢ ነዋሪ ናቸው። የቀያቸው ምድር በእንስሳት ግጦሽና በማኅበረሰቡ የአካባቢ ጥበቃ ግንዛቤ ማነስ የከፋ ገጽታ እንዲላበስ እንዳደረገው አጫወቱን። አካባቢው ለጎርፍ በመጋለጡ አፈሩ ተሸርሽሮና ተቦርቦሮ ምንም ጥቅም የማይሰጥበት ደረጃ ላይ መሆኑንም በቦታው ሆነው አሳዩን። ልክ እንደዛ ላይ እንደምናየው ሜዲያ ነበር። እንደዛ ላይ ሜዲያ ነበር። ነገር ግን ከጊዜ ብዛት አንጻር እየተሸረሸረ በሰው ምግር፣ በከብት ምግር እየተሸረሸረ እየተሸረሸረ በቃ ያው እንደምታዩት ወንዝ ሆነ። አሁን ለሰው ማይጠቅም፣ ለከብት ማይጠቅም ከማንኛውም አገልግሎት ውጭ ሆነ። ምንም እንኳን የመልካ ምድር አቀማመጡ ለከፋ የጎርፍ ተጋላጭነት የጋበዘ ባይሆንም ግን ደግሞ ችግሩ የሚፈታበትን የአካባቢ ጥበቃ ስራ የማከናወን ተግባር ትኩረት አግኝቷል። መሬቱ በጣም ተዳፋትነት ስላለው ሙሉ በሙሉ ያለውን መብሉ ነው ጠርጎ ይዘው መሄድ። እዚህ በኩል አሁን ለምሳሌ መስኖ ነበር፣ መስኖ እዚህ ይጠቀሙ ነበረ። ጎርፉ እንትን በማለቱ ግድቡ የተገደበ ሁሉ ተቋርጧል። እዚህ አሁን ግን ይህንን መሰራት እዚህ ዘንድሮ ዘላቂ መሬት አያያዝ ፕሮጀክት ጋር ተነጋግረን እዚህ ጋር ያደረግነው አምና ሌላ ቦታ ነበር የሰራነው። ዘንድሮ እዚህ ያደረግነው ቀጣይ እንትን ነው። ይሄ ተፋሰስ የታች ያለው የመስኖ መሬታቸው ነው እና ግድቡ ሲገደብ ደለለው ሂዶ አይሞላም። ስለዚህ አናቱ ላይ መስኖ እዚህ ላይ መሰራት አለበት፣ ይህ መሬት መልሰን ወደ ነበረበት ቦታ ላይ መመለስ አለብን በሚል ነው ህዝብ ጋር ተነጋግረን ግንዛቤ ፈጥረናቸው እዚህ መሬት ላይ የመጣ ነው። እንደምታየው ይህ አሁን ጉዳት እያደረሰ ነው ምን እየሆነ ያለችውን አፈር እያጠበ ለአባይ እየገበረ ማለት ነው። ከአባይም አልፎ ለውጮች እየገበረ ነበር። ግን አሁን አፈራችንን ለማገድ ይሄ ስራ እየተሰራ ነው ያለ በማን በማን ገዛ በፕሮጀክቱ ገዛ በፕሮጀክቱ ገዛ አሁንም ይሄ እንደዚህ ሲሆን፣ ደን ሲለብስ፣ ሳሮች ሲዘሩ ምን ይሆናል? አፈሮች እየቆሙ እየቆሙ አገልግሎታቸውን እዛው እየሰጡ ለማህበረሰቡ ጥቅም? እየዋሉ ይሄዳሉ። በቤንሻንጉል ጉምዝ ክልል ግብርና ቢሮ የዘላቂ መሬት አያያዝ ፕሮግራም ተቀርጾ ወደ ስራ ከገባ ውሎ አድሯል። እናም ይህ ፕሮግራም ታላቁ የኢትዮጵያ ህዳሴ ግድብ መገኛ ምድር የሆነውን አካባቢ በተፈጥሮ ሀብት ጥበቃ የማጎልበት ተግባር እያከናወነ ነው። ያለንበት ተፋሰስ የአባይ ተፋሰስ ውስጥ ሆኖ በክልላችን የተገነባና የተጠናቀቀ ያለው ህዳሴ ግድብ ቅርብን በመሆኑ አንጻር የተፋሰስ ልማት ስራን ማሲቪሊ መስራት ከተቻለ በደለል እንዳይሞላ ያለን አስተዋጽኦ ትልቅና ድርብ ኃላፊነት ያለብን ከመሆኑ አንጻር ማህበረሰቡን በማንቀሳቀስ የሚመለከታቸውን ዘርፍ ሙያተኞች ስልጠና በመስጠት ደረጃ በሰፊው ኢንቨስት አድርገናል። በዚህም ከአመት አመት የሰው ንቃተ ህሊናና እንቅስቃሴ በተፋሰስ ልማት ላይ እየጨመረ የመጣበት ሁኔታ አለ በክልሉ መሰል ለጎርፍ ተጋልጠው አፈርን ጠርገው ይወስዱ የነበሩ 31 ሺህ ሄክታር በላይ መሬት አረንጓዴ ካባ በማልበስ እንዲያገገሙ ማድረግ ተችሏል የትውልድ ተስፋ የሆነው ግድብ በደለል ሳይሞላ ትውልድ ተሻጋሪ የማድረግ ራዕይን እውን በማድረግ ሀገራዊ ኃላፊነትንም ጭምር የመወጣት ስራ እየተከናወነ ነው የታላቁ ህዳሴ ግድብ ማለት ለክልላችን ብቻ አይደለም የሀገራችን ምልክትም ስለሆነ ይሄ ለቀጣይ ማስተላለፍ ከተፈለገ በደለል እንዳይሞላ የተፋሰስ ልማትን በሰፊው መስራት እንደሚጠበቅብን እና ምናለም በዚህም ከፕሮጀክት ውጭም ከፕሮጀክት ሳይቶችም ያሉ የማህበረሰብ ክፍልና የሚመለከታቸውን ባለድርሻ አካላት ግንዛቤ መፍጠር ደረጃ ሰፊ ስራ እየተሰራ ነው። የአባይ ተፋሰስ ውስጥ መሆኑን የሂዳሴ ግድብ ጋር በተያያዘ ንጹህ የሆነ ውሃ እንዲፈስም ከማድረግ አኳያ የችግኝ ተከላ ፕሮግራማችን ማካሄድ የአፈር ውሃ የአፈር ጥበቃ ስራችንም ትልቅ አስተዋጽኦ ሊኖረው ስለሚችል ተጠናክረን እየቀጠልን ያለ ነው። ውጤቱ በጣም በከፍተኛ ደረጃ እየታየ ነው። ክልሉ ባለፉት የአረንጓዴ አሻራ መርሃ ግብር አመታት በሚሊዮን የሚቆጠሩ ችግኞች ሲተክል የግድቡን ዋስትና ማረጋገጥን አስቀድሞ ነው። ለተያዙ ዓመት መርሃ ግብርም ከ75 ሚሊዮን በላይ ችግኝ ለመትከል ታቅዷል። ይህ ደግሞ የሥራ እድልንም ጭምር በመፍጠር ያለውን ፋይዳ ከፍ ያደርገዋል። 23 በጥቅሉ የችግኝ ጣቢያ የስራ እድል ከፍቶ ነው ያለው። እንደገና ደግሞ እዚህ የምታየው መዋሉ በጣም ደስ የሚያሰኝ ነው። ችግኙ የምታየው የሚያስደስት ነው። ብዙ አይነት ችግኞች አሉን። እዚህ ጋር አሁን ያለ ነው የፍራፍሬ ችግኝ ጣቢያ ላይ ነው ያለ ነው። በጣም ደስ ይላል። ያው እዚህ የሚሰራ እንሰራለን የሚል ሰራተኛ ያው እዚሁ እየተቀጠረ እየሰራ የቤተሰቡንም ኑሮ ሆነ ማንኛውንም እየሰራን እንትን እያል ነው። በሱ ነው የምንተዳደረው። አሁን እኛ ብሱ ነው እኔ በበኩል ያለሁት ማለት ነው። በእርግጥም የአረንጓዴ አሻራ የተፈጥሮ ሀብታችንን ሚዛን መጠበቅና የሕሉና መሰረት የሆነውን ተፈጥሮ መታደግ መነሻ ማድረጉ ማህበረሰቡን በየዓመቱ ለሚከናወነው ተግባር ተነሳሽነቱ እየጨመረ ለመምጣት አስችሎታል።